ሰላም ተመልካቾቻችን እንዴት ቆይታችኋል? ኢቲቪ 57 በምዕራፍ 2 ተመልሷል። የሰዓቱን አበይት ጉዳዮች እናስቀድም። በ2018 የበጀት ዓመት አስተማማኝ የኢኮኖሚ እድገት እንዲመዘገብ መንግስት በትኩረት ይሰራል ሲሉ ፕሬዚደንት ታዬ አጽቀሥላሴ ተናገሩ። ስድስተኛው የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አምስተኛ ዓመት የስራ ዘመን የጋራ የመክፈቻ ስብሰባ ተካሂደዋል። በኢትዮጵያ ብሮድካስቲንግ ኮርፖሬሽን እና በህዝብ ተወካዮች ምክር ቤት ትብብር የተከፈተው አዲሱ ኢቲቪ ፓርላማ ቻናል ዛሬ በይፋ ተመርቆ ስራ ጀመረ። ከውጭ ዩክሬን በሩሲያ ላይ ባደረሰችው ጥቃት የኃይል አቅርቦቶች መቋረጣቸው ተሰማ። ከኢቲቪ 57 ዜና ጋር ማህሌት ይታደለ ነኝ። አብራችሁን ሁኑ። ወደ ቀዳሚው ዜና እናልፋለን። መንግስት ሰላሟ የተረጋገጠ ሀገርን ለመገንባት ከጦር መሳሪያ ይልቅ የእርቅና የሰላም አማራጮችን እንደሚከተል ፕሬዚደንት ታዬ አጽቀ ሥላሴ በምክር ቤቶቹ መክፈቻ ላይ ገለጹ። የደህንነት ተቋማትንም የስርዓት ለውጥን የሚሻገሩ ማድረግ የትኩረት አቅጣጫችን ነው ብለዋል። በየቦታው የሚታዩ ግጭቶችን በኃይል ማረቅ ማስተካከል የሚቻል ቢሆንም ዘላቂ ሰላም የሚረጋገጠው ግን ሰላማዊ በሰላማዊ መንገድ ብቻ እንደሆነ መንግስት ጽኑ እምነት አለው። በዚህ እምነቱ የእርቅና የሰላም አማራጮችን በመከተል የሀገራችንን ሰላም አስተማማኝ ለማድረግ እየሰራ ይገኛል። ከስርዓት መለዋወጥ ጋር የማይናዱ ብሔራዊ የጸጥታና የደህንነት ተቋሞችን የስርዓት ለውጥን የሚሻገሩና የሀገርን ቀጣይነት የሚያረጋግጡ ብርቱ ተቋማት እንዲሆኑ መንግስት በቁርጠኝነት ይተጋል። በሌላ በኩል ዲጂታል ኢትዮጵያ 2030 ዕውን በማድረግ አገልግሎት አሰጣጥን ዘመናዊነት ማላበስ እንዲሁም የመረጃ አቅምን ማሳደግም የዚሁ ስራ አካል ስለመሆኑ አብራርተዋል። መልካም አስተዳደር የዘመናዊ ፖለቲካ የማዕዘን ድንጋይ መሆኑንም ይገነዘባል። የሕዝብ አገልግሎት ለማዘመን በ2025 የዲጂታል ኢትዮጵያ ስትራቴጂ ትልም መሰረት አመርቂ ውጤቶች ተመዝግበዋል። በቀጣይም በ2030 ዲጂታል ስትራቴጂ ይህን ውጤት ወደ ላቀ ደረጃ ለማሸጋገር ይሰራል። ለህብረተሰቡ የቀረበና እንግልትን የሚቀንስ የአገልግሎት ስርዓት ለመዘርጋት የተጀመረውና ሁሉንም አገልግሎቶች በአንድ ዲጂታል ማዕከል ለመስጠት ያለመው የመሰብ አገልግሎት ተጠናክሮ ተስፋፍቶ ይቀጥላል። በሌላ ዜና በ2018 የበጀት አመት መንግስት ውብ ኢትዮጵያን በመገንባት ረገድ ሰፊ ስራዎችን እንደሚያከናውን የኢፌዴሪ ፕሬዝዳንት ታያዝቀ ስላሴ ገልጸዋል። ሳምሶን በላይ። በመክፈቻ ስነ ስርዓቱ ላይ ንግግር ያደረጉት የኢፌዴሪ ፕሬዝዳንት ታያዝቀ ስላሴ መሰረተ ልማትን አስመልክቶ ከዚህ ቀደም በተሰሩ በርካታ ስራዎች የዜጎችን የኑሮ ሁኔታ ማሻሻል መቻሉን ገልጸዋል። በበጀት ዓመቱ የቱሪዝም ልማትን በማሻሻል ረገድ ሰፊ ስራዎች እንደሚከናወን የገለጹት ፕሬዚዳንቱ ከነዚህ መሃል ውብ ኢትዮጵያን ለመገንባት የሚያስችሉ የቱሪዝም የመሰረተ ልማቶች ማስፋፊያዎች የመንግስት የትኩረት አቅጣጫዎች ናቸው ብሏል። የቱሪዝም መዳረሻዎችን በማልማት የመሰረተ ልማት አቅርቦት በማሻሻል እና በቱሪዝም አገልግሎት ሀገራዊ ሀብት መፍጠር እንደሚቻል በማመን በመንግስት የተጀመሩ ስራዎች ተጠናክረው ይቀጥላሉ። እነዚህን ጥረቶች በማስፋት በያዝነው በጀት ዓመት ውብ ኢትዮጵያን ለመገንባት የሚያስችሉ የቱሪዝም መዳረሻ ስፍራዎች ይስፋፋሉ። ነባሮቹ የቱሪዝም መስህቦችንም ደረጃቸውን በጠበቀ መልኩ በማልማት ለጎብኚዎች ምቹ እንዲሆኑ ይደረጋል። የህብረተሰቡን ጥቅም የሚያስጠብቁ የማህበረሰብ ቱሪዝም ፕሮጀክቶችን በመንደፍ በመተግበር የነዋሪውን ወግና ታሪክ የሚያሳዩ የባህል ማዕከላትን አጣምሮ በመገንባት በመዳረሻ ስፍራዎች ከአየር ትራንስፖርት ጋር በማስተሳሰር ለጎብኚዎችና ለነዋሪዎች ጭምር ምቹ እንዲሆኑ ይደረጋል። አክለውም የግልና የመንግስት አጋርነትን በማጠናከር የዜጎችን የቤት ፍላጎት ለማሟላት መንግስት በትኩረት እንደሚሰራ ገልጸዋል። ፕሬዚዳንት ታዬ ካነሷቸው የበጀት ዓመቱ የትኩረት አቅጣጫዎች መካከል አንዱ የማዕድን ጉዳይ ሲሆን በዚህም የሀገሪቱ የማዕድን ሀብት ለሕዝብ ጥቅም እንዲውሉ በትኩረት ይሰራል ብለዋል። የማዕድን ዘርፍ አንዱ የኢኮኖሚያችን ምሰሶ ሆኖ ይቀጥል ዘንድ የከርሰ ምድር ሀብታችንም ለሕዝብ ጥቅም እንዲውል በትኩረት ይሰራል። በዘርፉ የተለመዱ ማዕድናት በጥራትና በስፋት ወደ ገበያ እንዲቀርቡ ከማድረግ ባሻገር እሴት የተጨመረባቸው ምርቶች ለገበያ እንዲቀርቡ የሚደረግ ሲሆን አዳዲስ የማዕድን ልማት ግንባታዎችን ክትትል በማጠናከር በኢኮኖሚያችን ላይ ከፍ ያለ ትሩፋት የሚጨምሩ ተግባራት በጥብቅ ክትትል የሚመሩ ይሆናል። ከዚህ ባሻገር የኤሌክትሪክ አቅርቦት የውሃና የቴሌኮም መሠረተ ልማቶችን በማስፋት የዜጎችን የኑሮ ሁኔታና ተጠቃሚነትን ለማረጋገጥ መንግስት በቁርጠኝነት ከሚሰራቸው ዘርፎች መካከል ተጠቃሽ ናቸው ብሏል። በ2018 በጀት ዓመት አጠቃላይ የሀገር ውስጥ መንገድ አውታር ሽፋን ለማሳደግ ይሰራል። የአየር ትራንስፖርት መዳረሻዎችም ይስፋፋሉ። የባቡር ትራንስፖርት ሎጂስቲክስ ዘርፍም ጉልህ ሚና እንዲኖረው ይደረጋል። የሕዝቡን የኤሌክትሪክ ፍላጎት ለማርካት የታዳሽ ኃይል መሰረተ ልማቶች በቀጣይ ዓመታት በበቂ ይገነባሉ። በሁሉም የሀገራችን ክፍል የኤሌክትሪክ አቅርቦት እንዲስፋፋና ተደራሽ እንዲሆን ይደረጋል። ለኤክስፖርት ንግድ የሚበቃ ኤሌክትሪክ አቅርቦት በማሳደግ ለቀጠናዊ ኢኮኖሚ ትስስር መሰረት ይጣላል። የቴሌኮሙኒኬሽን ሽፋን በማስፋት አገልግሎቱ ለመላው ማህበረሰባችን ተደራሽ እንዲሆን ይደረጋል። የመጠጥ ውሃ አቅርቦት፣ የመስኖና የፍሳሽ ልማት እንዲሁም የውሃ ኃይል ጥናትና ዲዛይን የመንግስት ዋነኛ ትኩረት መስኮች ይሆናሉ። በከተማና በገጠር የንጹህ ውሃ መጠጥ ውሃ አቅርቦት ሽፋንን በአገር አቀፍ ደረጃ ለማሻሻል ይሰራል። መሰረተ ልማት በጥቅሉ ሁለት ዋና ዋና ግቦች እንዳሉት የገለጹት ፕሬዝዳንት ታየ አንደኛው የኢኮኖሚ እድገትን ማፋጠን ሲሆን፣ ሌላኛው ደግሞ የዜጎችን ኑሮ ለማሻሻል መሆኑን ጠቅሰዋል። በዚህ ረገድም በተያዘው በጀት ዓመት መንግስት መሰረተ ልማትን በማስፋፋት ረገድ በትኩረት እንደሚሰራ ገልጸዋል። የኢፌዴሪ ፕሬዝደንት ታየ አጽቀሥላሴ የበጀት ዓመቱን የመንግስት አቅጣጫ ባቀረቡበት ንግግራቸው መንግስት የትምህርት ጥራትን ለማስጠበቅ የሚያስችሉ በርካታ ተግባራትን ለማከናወን ማቀዱን ተናግረዋል። መንግስት ደረጃቸውን የጠበቁ ቅድመ መደበኛና መደበኛ ትምህርት ቤቶች ግንባታን ያስፋፋል። የቴክኒክና ሙያ ትምህርት ለሀገሪቱ ኢኮኖሚ የሚያስፈልጉ ክሎት ያላቸውና ውጤታማ ባለሙያዎች በሚያፈሩ መልኩ ይቃኛሉ። የከፍተኛ ትምህርት ተቋማት የአካዳሚክ ነፃነታቸው ተጠብቆ እንዲሰሩ የአስተዳደር እና የሰው ኃይል ልማታቸው የተሻሻል እንዲሆን ይደረጋል። በአርብቶ አደር አካባቢ የትምህርት ተደራሽነትን ለማስፋፋት በልዩ ሁኔታ የተቀረጸ እቅድ የተነደፈ ሲሆን የቅድመ አንደኛና አንደኛ ደረጃና የሁለተኛ ደረጃ ትምህርት ተሳትፎ ለማሳደግ እንዲሁም የሴቶች የትምህርት ተሳትፎ እንዲሻሻል ይደረጋል። የጤናው ዘርፍም ከአመቱ አበይት የመንግስት የትኩረት አቅጣጫዎች አንዱ መሆኑን ፕሬዚደንት ታዬ ገልጸዋል። በተለይ የአገልግሎት ችግር ባለባቸው የአርብቶ አደር አካባቢዎች ልዩ ትኩረት ይሰጣል። በሰለጠኑ ባለሙያዎች የሚሰጠውን የወሊድ አገልግሎት በማሳደግ ሁሉም እናቶች በጤና ተቋማት እንዲወሉና ሁሉም ሕፃናት እንዲከተቡ ይደረጋል። ወረርሽኞችን በብቃት ለመከላከል የሚያስችል ልዩ ስርዓትም ይዘረጋል። አዲሱ የኢቲቪ ፓርላማ ቻናል ዛሬ በይፋ ተመርቆ ስራ ጀመረ። ቻናሉ ከምክር ቤቱ የሚወጡ ህጎችና ድንጋጌዎችን ለዜጎች በቀላሉ ተደራሽ እንዲሆኑ አቅም የሚፈጥር ስለመሆኑም ተገልጿል። ብሩክታዊት ተገኝ ዝርዝር አላት። የህዝብ ተወካዮች ምክር ቤት በታሪኩ የተለያዩ ማህበራዊ ፖለቲካዊና ኢኮኖሚያዊ ውሳኔዎችን ሲያሳልፍ የቆየ ምክር ቤት ነው። በእነዚህ ጊዜያት የኢትዮጵያ ብሮድካስቲንግ ኮርፖሬሽን የምክር ቤቱን እንቅስቃሴ ወደ ህዝብ ሲያደርስ ቆይቷል። ይህንን ምክር ቤቱ በራስ አቅም ለመከወን ውስንነቶች እንደነበሩበትም የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገልጸዋል። ምክር ቤቱ መደበኛ ስብሰባ በደንባችን መሰረት የሚያከናውነው ማክሰኞና ሐሙስ ነው። ከዛ ውጭ የሚካሄዱ ስብሰባዎች ወይ አስቸኳይ ስብሰባ ነው ወይ ልዩ ስብሰባ ነው ስለዚህ ምክር ቤቱ የሚያደርጋቸው ውይይቶች እና መረጃዎች በበቂ ሁኔታ ተደራሽ ካልሆኑ ህዝቡ ማክሰኞ ተሰብስበ የሆነ አጀንዳ ቀርቦ የሆነ አጭር ውይይት ተካሂዶ ድምፅ ተሰጥቶ የሚወጣ ነው የሚመስለው ቋሚ ኮሚቴዎቻችን ሳምንቱን ሙሉም እንደሚሰሩ ሰኞም እንደሚሰሩ ማክሰኞም እንደሚሰሩ ያን ሰርተው ለማክሰኞ ጉባኤም እንዴት እንደሚደርስ ወይ ለሐሙሱ ጉባኤ እንዴት እንደምንደርስ በቂ መረጃ ባለመኖሩ የተነሳ ምን አይነት ክርክር አለ ምን አይነት እውነት እኛ የመረጥ ናቸው ተወካዮች እኛን የወከሉ ነው ወይ ሀሳባችን ይራመዳል ወይ ዛ ቤት ውስጥ የሚራመድበት ነጻነት ሳለ ወይ የሚል ጥያቄ የሚያስነሳ ነው። ስለዚህ ማክሰኞና ሐሙስ ተሰብስበው በሆነ ጉዳይ ላይ ድምፅ የሚሰጥ ምክር ቤት ሳይሆን እለት እለት ቋሚ ኮሚቴዎቹ ቀን ማታ ተዘጋጅተው ደግሞ መጥተው ጠዋት ይሄን ምን ያክል ስራ የተሰራ እንደሆነ ህዝቡ እንዲረዳ እንዲያየው ማድረግም ስለሚጠይቅ ነው። በኢትዮጵያ ብሮድካስቲንግ ኮርፖሬሽን እና በህዝብ ተወካዮች ምክር ቤት ትብብር የተከፈተው አዲሱ ኢቲቪ ፓርላማ ቻናል ይህንን ውስንነት ለመቅረፍ ጉልህ ሚና እንደሚጫወትም ታምኖበታል። ቻናሉ ከምክር ቤቱ የሚወጡ ህጎችና ድንጋጌዎች ለዜጎች በቀላሉ ተደራሽ እንዲሆኑ አቅም የሚፈጥር መሆኑንም የኢቢሲ ዋና ስራ አስፈጻሚ ቢኒያም ኤሮ ገልጸዋል። ህዝባችን ደግሞ ህግ አውጪው አካል የወከላቸውን ደራሲዎቹ ምን እየሰሩ እንደሆነ አጠቃላይ የሚያወጡት ህግ የሚሰሩ ስራዎች በምን ደረጃ ምን ያክል ሂደቶችን አልፈው ወደ ተግባር እንደሚገቡ ማሳያ ነው። ኢቢሲም የኢትዮጵያን ብሔራዊ ጥቅም የኢትዮጵያ ብሔራዊ ጥቅም ዋና መነሻው ከዚህ ቤት ነው። ህጎች ወጥቶ የሚወጡት ተግባራዊ የሚደረጉት ያን ከማድረግ አንጻር ህዝብን ከማሳተፍም ብዙ ስራዎችን ለመስራት የሚወጡ ህጎች ምክር ቤቱ እንደምታውቀው በአሰራሩ የህዝብ አስተያየት ይሰበስባል። አሁን የህዝብ አስተያየቱን በቀጥታም ለመሰብሰብ ፓነል ዲስከሽንም ለማድረግ እያንዳንዱን ስራ ለመስራት ሚዲያው ቁልፍ ሚና ነው የሚኖረው። ምክር ቤቱ የኢትዮጵያን የወል እውነት ነው ራሱ ሁሉም ኢትዮጵያዊ የሚሳተፍበት ነው። እንደ ራሴዎቹ ያሉበት ነው። ሁሉን ነገር የሚያውቅበት ስለሆነ ትልቅ አስተዋጽኦ አለው ማለት ቻናሉ ብዛሀነትን በማስተናገድ እንዲሁም የመንግስትና ህዝብ ትስስርን ለማጠናከር ድልድይ ነው ብለዋል። አሁን ይሄ ዛሬ በይፋ የምንጀምረው የኤቢሲ የፓርላማ ፕሮግራም ይሄ ህዝቡ በንቃት እንዲሳተፍ የሁሉም ድምጾች እንዲሰሙ የሚያደርግ ነው። በሌላ በኩል ደግሞ አስፈጻሚ አካላትና ህግ ተርጓሚውም አካላት የሚሰራቸው ስራዎች እዚሁ ይገመግማሉ፣ ይከታተላሉ፣ ይቆጣጠራሉ። የተወሰኑ ደግሞ የማህበረሰብ ክፍሎች ተገልጋዮችንም፣ ተጠቃሚዎችም ዜጎቻችን አብቶ ለመነጋገርም ይሄ መድረክ እጅግ አመቺ ነው። የሚወጡ ህጎች፣ የሚተገበሩ ተግባራት በሙሉ በምክር ቤቱ እውቅና መሆኑ የህዝብና የመንግስትን ትስስር ከማጠናከር አንጻር እንዲሁም እውነትም የወከሉት ተወካይ በትክክል ስራውን በአግባብ እየተወጣ መሆኑን የሰጡት ድምፅ ምን ያክል ዋጋም እንዳለው በተግባር እንዲረዱት የሚያስችል ነው። ሀሳብ ላይ ተመርኩዞ ትውልድን ማሻገር እንዲቻል ምክር ቤቱን ለህዝብ ቅርብ ማድረግ አስፈላጊ ስለመሆኑም ተነስቷል። የኢቲቪ 57 ዜናችን ቀጥሏል። ተመልካቾቻችን፣ ወደ ሌሎች ጉዳዮቻችን ደግሞ እናልፋለን። በሽታን አስቀድሞ መከላከል የመጀመሪያ ደረጃ የጤና ክብካቤ ውጤታማነትን እንደሚያረጋግጥ ተገለጸ። ሁለተኛው ዓለም አቀፍ የመጀመሪያ ደረጃ የጤና ክብካቤ ጉባኤ በአዲስ አበባ እየተካሄደ ነው። ህይወት አበበ ተከታትላለች። የመጀመሪያ ደረጃ የጤና ክብካቤ ለጠንካራ የጤና አገልግሎት ስርዓት መሰረት መሆኑ ይገለጻል። ዋነኛ ሴቱም ለማንኛውም ሰው ተደራሽ መሆን ነው። በዚህ ዙሪያ ላይ ትኩረት ያደረገውና የዓለም የጤና መሪዎችን ያሰባሰበው ዓለም አቀፉ የመጀመሪያ ደረጃ የጤና ክብካቤ ጉባኤም በአዲስ አበባ እየተካሄደ ነው። በመድረኩ ላይም የኢትዮጵያ የዘርፉ ስኬቶች ተብራርተዋል። ዊ አር ጋዘርድ ሂር ፎር አ ፐርፐዝ አዝ አይ ሴድ ኧርሊየር ፕራይማሪ ሄልዝ ኬር እዚህ የተሰበሰብነው ነው በመጀመሪያ ደረጃ ጤና ክብካቤ ምክንያት ነው። የመጀመሪያ ብለን የምንጠራው ከሌሎች ነገሮች የሚቀድም ስለሆነ ነው። የጤና አገልግሎቶች የልብ ምት ነው ማለት እንችላለን። ዜጎቻችን ለጤና አገልግሎት ፈጥኖ የሚሄዱበት የመጀመሪያ ቦታ ነው። ችግር ላይ ያሉ ሰዎች የሚፈልጉትን ቦታ ነው። እኛ እዚህ ተሰባስበን የመጀመሪያ ደረጃ የጤና ክብካቤ ሰጪዎች በስራ ላይ ናቸው። ኢትዮጵያ በመጀመሪያ ደረጃ የጤና ክብካቤ ረገድ አስደናቂ እድገት አሳይታለች። በሀገራችን ለሁለተኛ ጊዜ የሚካሄደው የዚህ ጉባኤ ዋነኛ ትኩረት የጤና ስርዓት ጥንካሬን መገንባት በዲጂታላይዜሽን ላይ የተመሰረተ የጤና አገልግሎትና የእናቶችና የህፃናት ጤና ላይ ያተኩራል። ከስልሳ ሀገራት በላይ የመጡ የጤናው ዘርፍ መሪዎችም ተሞክሯቸውን እንደሚለዋወጡበት ይጠበቃል። ጥራት ያለው የጤና መገልገያ ምርት ከሌለ የመጀመሪያ ደረጃ የጤና ክብካቤ ማሰብ ይከብዳል። የመጀመሪያ ደረጃ ጤና ክብካቤ የሰው ልጅ ለመኖር ከሚያስፈልጉት ነገሮች መሰረታዊው ነው። በዚህም ዘርፍ ደግሞ ውጤታማ የሆኑት ሀገራት አሉ። ናሚቢያ ያለው በዩኒሴፍ ውስጥ ሰራ ነበር። ያን ጊዜ የኢትዮጵያ የመጀመሪያ ደረጃ ጤና ክብካቤ ተሞክሮ ለመማር እንመጣ ነበር። የኢትዮጵያ ተሞክሮ አሁንም ሌሎች ሀገራትን እያነቃቃ ነው። ምክንያቱም ውጤታማ ስለሆነ፣ ለዚህም አሃዛዊ መረጃዎቹ ማስረጃ ናቸው። የዓለም አቀፍ የመጀመሪያ ደረጃ ጤና ክብካቤ ኢንስቲትዩት ዋና ዳይሬክተር ዶክተር አብነት ዘለቀ ኢትዮጵያ በዘርፉ ላይ ያላትን ተሞክሮ ለሌሎች ለማጋራት ጉባኤው ከፍተኛ ሚናን ይጫወታል ያሉ ሲሆን ባለንበት ጊዜ በጤናው ዘርፍ ላይ ከገንዘብ ድጋፍ ጋር ለተያያዙ ችግሮች በጋራ መፍትሄ ለመፈለግ ጉባኤው የመፍትሄ ሀሳቦች የሚነሱበት ይሆናል ብለዋል። ይሄ ፕራይማሪ ሄልዝ ኬር አሁን ከረንትሊ ፌስ እያረገ ያለው ቻሌንጅ እንግዲህ ቅድም እንደተናገር ነው የገንዘብ ድጋፍ ከሀገሮችና ና ከድርጅቶች እየቀነሰ ነው። የኮቪድ-19 ወረርሽኝ በጣም ከፍተኛ ውጥረት ቢያደርግበትም ጥሩ መሰረት ስላለው እስካሁን በርትቶ ቆይቷል። አሁን ከዚህ በኋላ ግን አሁን ሀገራችን እያደገች ባለችበት ሁኔታ ምን መምሰል አለበት የሚለውንም እርስ በርስ እንማማራለን። እኛም እንደ ሀገር ደግሞ እንደ ትልቅ ኢኒሽቲቭ ይዘነው እየሰራን ያለው ስራ ስለሆነ ይሄ ኮንፈረንስ ለዛ መሰረታዊ ውጤት አምጥቷል ብዬ አስባለሁ። የጤና አገልግሎት ማግኘት የሁሉም ዜጋ መብት ነው። የመጀመሪያ ደረጃ ጤና ክብካቤ ደግሞ ያንን ለማሳካት አስቻይ የሆነ መንገድ መሆኑ በጉባኤው ላይ በስፋት ተነስቷል። ወደ ውጭ ዘገባችን እንለፍ። ዩክሬን በሩሲያ ላይ ባደረሰችው ጥቃት የሀይል አቅርቦቶች መቋረጣቸው ተሰማ። በምዕራባዊ ሩሲያ የተሰነዘረው የጥቃት አርባ ሺህ የሚጠጉ የቤልግሮድ ነዋሪዎች ከሀይል አቅርቦት ውጪ እንዲሆኑ አድርጓቸዋል። ሆስፒታሎችና ሌሎች አገልግሎት ሰጪ ተቋማትም አገልግሎት ለመስጠት ጀነሬተሮችን ለመጠቀም ተገደዋል ተብሏል። በጥቃቱ ከኃይል አቅርቦት መቋረጦች ባሻገር ባለፉት 24 ሰዓታት ውስጥ ሶስት ሰዎች መጎዳታቸውን አርት ይዘግቧል። በዩክሬን በፖላንድ ድንበር አቅራቢያ በምትገኘው ሌቪቭ ከተማ በሩሲያ ድሮኖች አማካኝነት የኃይል አቅርቦት እንደተቋረጠ የዩክሬን ባለስልጣናት ገልጸዋል። የሩሲያ መከላከያ ሚኒስቴር ይህንን ተከትሎ በሰጠው መግለጫም የሩሲያ ድሮኖች የዩክሬንን የጦር መሳሪያ ማምረቻዎችና ለዚህ አገልግሎት የሚውሉ የኃይል መሰረተ ልማቶችን ኢላማ ማድረጉን ገልጿል። ይሁን እንጂ ንጹሀን ዜጎችን ኢላማ ያደረገ የድሮን ጥቃት አለመፈጸሙን የሩሲያ መከላከያ ሚኒስቴር አስታውቋል።